ጤና ይስጥልኝ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የእለቱ ዜናችን ጀምሯል። በቆይታችንም በአጀንዳነት የምንመለከታቸውን ጉዳዮች ጨምሮ ሌሎች ዘገባዎችን ወደ እናንተ እናደርሳለን። ሰብለጽጌ ከዜናዎቹ ጋር አብሬያችሁ ቆይታ ያደርጋለሁ። ሀያኛው የዓለም ስራ ድርጅት አህጉር አቀፍ ጉባኤ በአዲስ አበባ እንደሚካሄድ የከተማና መሰረተ ልማት ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ ኮንፈረንሱን አስመልክቶ ለመገናኛ ብዙሃን ጋዜጣዊ መግለጫ ሰጥቷል። ቴዎድሮስ ደሴ ጋዜጣዊ መግለጫውን ተከታትሎታል። ጋዜጣዊ መግለጫውን የሰጡት የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ሀያኛው የዓለም ስራ ድርጅት አጉራዊ ጉባኤ የከተማና መሰረተ ልማት ሚኒስትር፣ የኢትዮጵያ መንገዶች አስተዳደርና ዓለም አቀፉ የላማደሮች ድርጅት አይኤልኦ በጋራ በመተባበር የሚያካሄዱት ነው ብለዋል። ኮንፈረንሱ ከግንቦት 11 እስከ 15 2017 ዓ ም እንደሚካሄድ የገለጹት ሚኒስትሯ እንግዶችን ለመቀበል አስፈላጊው ዝግጅት መጠናቀቁን ተናግረዋል። የኢትዮጵያ መንግስት እንግዲህ ከዓለም ድርጅት የስራ ድርጅት ጋር የሚያካሄደው ሌበር ቤዝድ ፕራክቲሽነርስ አህጉራዊ ኮንፈረንስ ዝግጅት በከፍተኛ ደረጃ ያጠናቀቀ መሆኑን ለማብሰር ነው። እንግዲህ በአጠቃላይ ኮንፈረንሱ የኤአይን ጨምሮ የቴክኖሎጂ ጉዳዮችን ጨምሮ አሁንም እኛ ብዙ የሰው ኃይል ያለን የወጣት ሀገር ያለን የሰው ኃይል መተካት የማይችሉ ደግሞ የቴክኖሎጂ አክሰሶችም ያሉ ከመሆኑ ጋር ተያይዞ ቻሌንጆቹንም በቅጡ እንዲሁም ደግሞ እድሎቹንም በቅጡ በደንብ ኢንተርናላይዝ የሚደረግበትና እኛ ደግሞ ሌበርን በደንብ መጠቀም የሚችሉ የመሰረተ ልማት አቅርቦትና አካሄዶች ላይ ትኩረት ማድረግ እንዳለብን የምናይበት ነው። ሀገራት በሚተገብሯቸው የተለያዩ መሰረተ ልማትና ሌሎች ፕሮግራሞች የሰራተኞችን ዘላቂ ተጠቃሚነትና ደህንነት በማረጋገጥ ረገድ ያላቸውን ተሞክሮ የሚያካፍሉበት ኮንፈረንስ ስለመሆኑም ሚኒስትሯ ተናግረዋል። የቴክኖሎጂ እድገት አለ፣ ሰላምና ጸጥታ አለ፣ የሀገራት የንግድ ፖሊሲዎችና የአየር ንብረት ለውጦች ላይም እንዲሁ በስፋት ውይይት ይካሄዳል ብለን ነው የምንጠብቀው። እንግዲህ በሰራተኞች ደህንነት፣ የስራ እድል ፈጠራ የሚኖራቸው አዎንታዊና አሉታዊ ተጽዕኖም እንዲሁም በመፈተሽ ምክረ ሀሳብ የሚቀርብበት የምርምር ውጤቶች የሚቀርቡበትና የፖሊሲ ግብአትም የምናገኝበት ነው ብለን ነው የምናስበው። በዚህ በማህበረሰብ ደህንነት ውስጥ አካታችነትና ዘላቂ ተጠቃሚነትን የሚያጎላ ነው ብለን ነው የምናስበው። ይሄ ኮንፈረንስም ይሄንኑ ከግምት ውስጥ ባስገባ መንገድ ትኩረት ሰጥቶ የሚሄድ ይሆናል ማለት ነው። በተለይም ኢትዮጵያ በአካባቢ ጥበቃና በአረንጓዴ ልማት ያስመዘገበቻቸው ውጤቶችና ተሞክሮ ለዓለም አቀፉ ማህበረሰብ የምታስተዋውቅበት ኮንፈረንስ ነው ብለዋል ሚኒስትሯ። የክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ የአረንጓዴ አሻራ ልማት ከአካባቢ ጥበቃ አኳያ ትልቅ እንደ ምሳሌ ሊነሳ የሚችልና አብነት ነው ብለን መውሰድ እንችላለን። የአካባቢ ጥበቃ ላይ ትኩረት ማድረግ ያልቻለ የትኛውም ኢኮኖሚ ሰስቴይን ማድረግ አይችልም። በሂደቱ ደግሞ የሌበርንም ጥያቄ የሰው ኃይል የመጠቀም ጉልበት የመጠቀምንም ደግሞ ፋስት በሆነ መንገድ ትኩረት ተደርጎ የሚሄድ ነው የሚሆነውና በተለይ ከግሪን ሌጋሲ ያኳያ ትልቅ ትርጉም ሊሰጥ የሚችል ለዓለምም ትምህርት መስጠት የምንችልበት መድረክ ይሆናል። በአጉራዊ ኮንፈረንሱ 1500 የተለያዩ ሀገራት ዜጎች የሚሳተፉ ሲሆን የተለያዩ ሀገራት ሚኒስትሮች፣ የዓለም አቀፍ ተቋማት መሪዎች፣ የአሰሪዎችና ሰራተኞች ፌዴሬሽን፣ የዘርፉ ተመራማሪዎችና ባለሙያዎች፣ የዲፕሎማቲክ ማህበረሰብ ተወካዮች፣ የዝቢክ ማህበራትና ፖሊሲ አውጪዎችም ይሳተፋሉ ተብሏል። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። በማስከተል በአጀንዳነት ወደምንመለከተው ጉዳይ እናልፋለን። የእለቱ አጀንዳችን በጤና መሰረተ ልማቶች ላይ ትኩረቱን አድርጓል። የመረጃ ስርዓትን በማዘመን ተቋማዊ ለውጥ ማምጣት እንደሚያስፈልግ የአማራ ክልል ጤና ቢሮ አስታወቀ። የኢትዮጵያ ሆስፒታሎች ጥምረት ለጥራት አራተኛ ዙር የውይይት መድረክ በደብረ ብርሃን ከተማ ተካሂዷል። ዮናስ አስታደሰ ውይይቱን ተከታትሎታል። በዚህ መድረክ የደብረ ብርሃን ዩኒቨርሲቲ ፕሬዚደንት ዶክተር አስማረ መለሰ ዩኒቨርሲቲው ስራ ከጀመረበት 1999 ዓ.ም ጀምሮ ከመማር ማስተማርና ምርምር ስራዎች በተጨማሪ ለሰሜን ሸዋ ዞን እና አካባቢው በተለያዩ ዘርፎች እውቀት መሰረት ያደረገ የማህበረሰብ አገልግሎት ሲሰጥ ቆይቷል፣ እየሰጠም ነው ብለው በጤናው ዘርፍ ስለተሰሩ ስራዎችም ነው የሚያነሱት። በጤና ትምህርት በሕክምና አገልግሎት እና ምርምር የላከ አስተዋጽኦ ለማድረግ እየሰራ ይገኛል። ይህንንም እውን ለማድረግ የጤና ሳይንስ ካምፓስ በታላቁ የህክምና ሊቅ እና ምሁር ፕሮፌሰር አስራት ወልደየስ ስም በመሰየም ከ2013 ዓ.ም ጀምሮ በተለያዩ በመጀመሪያ በሁለተኛና በሶስተኛ ዲግሪ የሚያስተምራቸውን የጤና ተማሪዎች ልክ እንደ ፕሮፌሰር አስራት በእውቀት ክህሎትና በስነግባር የታነጹ ለማድረግ እየተጋ ይገኛል ከዚህ በተጨማሪ ከግንቦት አንድ 2014 ዓ.ም ጀምሮ የሀኪም ጊዘው የማስተማሪያ ሆስፒታልን ወደ ስራ በማስገባት ለአካባቢው ማህበረሰብ ጥራቱን የጠበቀ የህክምና አገልግሎት እየሰጠ ይገኛል። የአማራ ክልል ጤና ቢሮ ኃላፊ አብዱልከሪም መንግስቱ በበኩላቸው ዘላቂ የጤና ስርዓትን ለማረጋገጥ ተቋማዊ ለውጥ ማምጣት ወሳኝ ነው ያሉ ሲሆን ከመረጃ ጋር በተያያዘ ስራዎችን ማዘመን እንደሚያስፈልግም አጽንኦት ሰጥተዋል። የመረጃ ስርዓቶቻችንን ማዘመንና በደሙ ሶፍትዌሮች ተመሳሳይ ስራዎችን እንደ ሀገር የመስራት ቀልጣፋ ፈጣን፣ ጥራትና ፍትሃዊ የሆነ አገልግሎት የህክምና አገልግሎትን ለማህበረሰባችን ተደራሽ ማድረግ የሁላችንም ስራ ይሆናል። ከዚህ ባሻገር ከንግግር ያለፈ የተግባር ሰው መሆን ወሳኝ ነው ተብሏል። አራተኛ ዙር ላይ ነው የምንገኘው። የተግባር ሰው መሆን ሆኖ መገኘት ከንግግር ባለፈ በተግባር የሚለውን ነገር ቀደምም ሲል በየደረጃው ተነጋግረናል። አሁንም ደግሞ ተወዳዳሪ ሆስፒታል ብቻ ሳይሆን አሸናፊ ሆስፒታል መሆን ግድ ይላል። በኢፌድሪ ጤና ሚኒስቴር የህክምና አገልግሎት መሪ ስራ አስፈጻሚ ዶክተር ኢልባቡር ቡኖ በመድረኩ ላይ ተገኝተው የአሁኑ የሆስፒታሎች ውድድር የተለየ መሆኑን ጠቅሰው አጠቃላይ የውድድሩን ሂደትና አካሄድ አስረድተዋል። የየራሳቸውን ሆስፒታል ይመርጡ እና ቫሊዴት ያደርጋሉ ከረጉ በኋላ ወደ ሚኒስትሪ ይልካሉ። እዛ በኋላ ሚኒስትሪም ደግሞ ድጋሚ መጥቶ እነዚህ በክልል የተመረጡትን ሆስፒታሎቹን ሪአሰስ እናደርጋለን። ከዛ ውስጥ ለሽልማት የሚበቁትን እናበቃለን ማለት ነ። ስለዚህ የአሁኑ ውድድር እጅግ በጣም ጠንካራ ነው። በፊት ምናልባት አስራ አምስት ሆስፒታል ስንሸለም ነበር፣ ወደ ሰላሳ ሆስፒታል እንደ ሀገር ስንሸለም ነበር። የዘንድሮ ትልቅ ሽልማት ነው። በዚህም እያንዳንዱ ውይይትና እንቅስቃሴ ጥንቃቄ የተሞላበት እንዲሆንም ተመላክቷል። ስለዚህ ከእናንተ ምንድን ነው የሚጠበቀው? አንደኛ እያንዳንዱን ሆስፒታል በትክክል መመዘን ያስፈልጋል። በሐቀኝነት፣ በታማኝነት በትክክል ማለፍ ያለባቸውን ሆስፒታሎች ማሳለፍ ምክንያቱም እነዚህ ያለፉ ሆስፒታሎች በኋላ እንደ ሀገር ከሌሎች ሆስፒታል ጋር የሚወዳደሩ ናቸው። በውይይት መድረኩ የዞን የክልልና የፌዴራል መሪዎች ተገኝተዋል። ባለፉት ዘጠኝ ወራት የሕክምና አገልግሎት ስርዓቱን ለማሳለጥ ከ10.3 ቢሊዮን ብር በላይ የሚያውጡ የመድኃኒትና የግብአት ስርጭት ስራዎች መሰራታቸውን የአማራ ክልል ጤና ቢሮ ኃላፊ አብዱል ከሪም መንግስቱ ተናገሩ። በመንግስት የጤና ተቋማት የመድኃኒት እጥረት እንዳያጋጥም እየተሰራ ስለመሆኑም ተገልጿል። ስንታየው ኃይሉ ተጨማሪ አላት? በጤና ተቋማት ላይ በተደጋጋሚ ቅሬታ የሚነሳበትን የተሟላ የመድኃኒት አቅርቦት ጥያቄዎችን ለመመለስ የተለያዩ የአሰራር ስርዓትን እየተከተሉ ለማሟላት ጥረት እያደረጉ መሆኑን ያነጋገር ናቸው በአማራ ክልል የሚገኙ የጤና መምሪያ ኃላፊዎች ነግረውናል። መድኃኒቶችን ለማቅረብ ጥረት እያደረግን ያለንበት ሁኔታ ነው ያለው። ለምሳሌ አሁን በዚህ ባለንበት በደብረ ብርሃን 04 ጤና ጣቢያ ኢሴንሻል ወይም በጣም አስፈላጊ ተብለው ከሚታሰቡ መድኃኒቶች ውስጥ ከ96 በመቶ ፐርሰንት ማቅረብ የቻለበት ሁኔታ ነው ያለው። ኢሴንሻል ተብለው ከተለዩ 25 መድኃኒቶች ውስጥ 24ቱን ማሟላት የቻለበት ሁኔታ ነው ያለው። አንድ ነው ማለት ነው የሚጎለው። በጤና ተቋሞቻችን ላይ መገኘት የማይችሉ በተለያየ ምክንያት ያሉትን ደግሞ ከውጭ ካሉ ውለታ በመያዝ ለምሳሌ ሞዴል የደብረብርሃን ኮምፕሬስ ስፔሻል ስታት የማህበረሰብ ፋርማሲ አለ። ከዛ እንዲጠቀሙ እናደርጋለን። ከቀይ መስቀል የመድኃኒት አቅርቦትን ለመቅረብ በርካታ ስራዎችን እንሰራለን። ጥሩ የሚባል ሁኔታ ላይ ነው ያለው። እንደኛ እንዳልኩሽ ከተማም ስለሆነ ባሉበት ችግሮች እንደ ገበያ የምናጣቸው ነገሮች አሉ። ከዛ ውጭ ግን ገበያ ላይ ያሉ ነገሮችን ለማሟላት በርካታ ጥረቶችን ስለምናደርግ ጥሩ ላይ የሚባል ሁኔታ ነው ያለው ምናጣቸው እንደ ሀገር ችግሮች አሉ። ከዛ ውጭ ግን ሌሎችን ለማሟላት ስራዎችን በርካታ ስራዎችን እየሰራን ስለሆነ የተሻለ ነው የሚል እምነት ነው ያለን እኛ እንደ ባህር ዳር ከተማ ማለት ነው። ካለው ወቅታዊ ሁኔታ አንጻር ጤና ጣቢያዎች አገልግሎት እየሰጡ ነው። አክቸዋሊ አገልግሎት የማይሰጥ ጤና ተቋም የለም። ሁሉም ጤና ጣቢያዎች አገልግሎት ይሰጣሉ፣ ግን የተሟላ የመድኃኒት አገልግሎት ላይኖር ይችላል በተለይ ደግሞ አንዳንድ ጤና ጣቢያዎች ላይ እንጂ አሁን ላይ ያለው የመድኃኒት አቅርቦት በተለያየ መልኩ አቅርቦታለን። በአማራ ክልል ያለውን የመድኃኒት አቅርቦትና የህክምና መሳሪያዎች ላይ የሚስተዋሉ ችግሮችን ለመፍታት እየሰራ መሆኑን የአማራ ክልል ጤና ቢሮ አስታውቋል። ከክልሉ መንግስት እንዲሁም ከጤና ሚኒስቴርና ከተለያዩ አጋር አካላት ጋር በመሆንም በርካታ ስራዎች እየተሰሩ ስለመሆናቸው የቢሮው ኃላፊ አብዱር ከሪም መንግስቱ ተናግረዋል። የመድኃኒት አቅርቦቶች፣ የህክምና መሳሪያ አቅርቦቶች እንዲሁም ደግሞ ሌሎች ተያያዥ ለህክምና ስርዓቱ የሚያስፈልጉ አገልግሎቱን ለማሳለጥ የሚያስፈልጉ ነገሮች አሉ። ከዚህ አኳያ በጥቅሉ ስንመለከት ከ10 ነጥብ ሶስት ቢሊዮን ብር በላይ የሚያወጡ የተለያዩ የሕክምና መሳሪያዎች፣ መድኃኒቶች እና ሌሎች ቁሳቁሶች በክልላችን በዘጠኝ ወሩ ውስጥ ያሰራጭንበት ሁኔታ ነው ያለው። ማህበረሰቡ በመንግስት ጤና ተቋማት የማያገኛቸው መድኃኒቶች በማህበረሰብ መድኃኒት ቤቶች እንዲያገኝ እየተሰራ ስለመሆኑም ተናግረዋል። የማህበረሰብ መድኃኒት ቤት በከፍተኛ ሁኔታ ለማስፋፋት እቅድ የያዝነው ቢያንስ በአንድ ወረዳ አንድ የማህበረሰብ መድኃኒት ቤት መኖር አለበት ብለን እቅድ ይዘን እየተንቀሳቀስን ነው ያለነው። እስካሁን በዘጠኝ ወሩ አርባ ሶስት የሚደርሱ ወረዳዎችና ከተማ አስተዳደሮች የማህበረሰብ መድኃኒት ቤት ሰርተው ገንብተው አገልግሎት እየተሰጠባቸው ያለ ሁኔታ ነው ያለው። መድኃኒት አቅራቢንም በተመለከተ እንደዚሁ በክልላችን ያሉ የልማት ድርጅቶች ሜደክስ የዲያግኖስቲክ ሴንተርም እንደዚሁ እንዳንድ አማራጭ እዛ ላይ የማናገኛቸውን እዚህኛው ላይ ለማግኘት አቅራቢ ድርጅት ጭምር በክልል ደረጃ እንዲመሰረት ያደረግንበት ሁኔታ ነው ያለው። የመድኃኒት አቅርቦትን በማስተካከል ተደራሽነቱን በማስፋትና በማዘመን ማህበረሰቡን ተጠቃሚ ለማድረግ የሚሰሩ ስራዎች ተጠናክረው እንደሚቀጥሉም ተጠቁሟል። የሕክምና አገልግሎት ስርዓቱን በማዘመን የተገልጋዮችን የሕክምና እርካታን ለማሳደግ እየሰራው ነው አለ የአማራ ክልል ጤና ቢሮ። በክልሉ የሚገኙ የጤና ተቋማት የዲጂታል አገልግሎት እንዲሰጡ የሚያስችል የበጀትና የክህሎት ድጋፍ እየተደረገላቸው መሆኑም ተጠቁሟል። ገንዘብ ታደሰ ዝርዝር አላት። በሁለተኛው የጤና ዘርፍ የትራንስፎርሜሽን እቅድ የትግበራ ዘመን የጤና መረጃ ጥራትን ማሻሻልና መረጃን ዋብ ያደረገ የውሳኔ አሰጣጥ አሰራርን መዘርጋት ከትኩረቶቹ መካከል ናቸው። እነዚህ እንዲከወኑ ደግሞ የመረጃ የያዝ ስርአትን ማዘመን ዋነኛ ተግባር ነው። በዚህም በአማራ ክልል ሰባት የጤና ተቋማት ሙሉ በሙሉ ከወረቀት ንክኪ ነጻ አገልግሎት ተግባራዊ አድርገዋል። በደብረ ብርሃን ከተማ አስተዳደር የሚገኙ የጤና ተቋማትን አሰራር የማዘመን ተግባር እየተከናወነ እንደሚገኝ የገለጹልን የከተማው ጤና መምሪያ ላ ኃላፊ አቶ በቀለ ገብሬ የዲጂታል አገልግሎት መጀመሩ የህብረተሰቡን በጤና ተቋም በሚሰጡ አገልግሎቶች የእርካታ መጠን የሚጨምር ነውም ብለዋል። እንደዚህ አሰራሮች እየዘመኑ በሄዱ ቁጥር ጥቅሙ ለሁሉም ነው የሚሆነው። ባለሙያው ላይ ያለ በርደንን በዋናነት የሚቀንስበት ሁኔታ ነው ያለው። በጤና ተቋሞች ላይ ደግሞ ዋነኛ ትኩረታቸው ጥራት ያለው አገልግሎት ወደ መስጠት የሚጎሉ ግብዓቶችን፣ መድኃኒቶችን ወደ ማሟላት ያንን አቅማቸውን ይጠቀሙበታል ማለት ነው። ማህበረሰቡ ደግሞ እንደዚህ የአሰራር ስርዓት ሲስተም ኦን እየሆነ የአሰራር ስርዓት ቴክኖሎጂ ተጠቃሚ እየሆን በሄዱ ቁጥር ጤና ተቋሞች ጥራት ያለው የተቀላጠፈ ተደራሽ የሆነ በሚፈልጉት አይነት የጤና አገልግሎት ለማግኘት ስለሚያስችል፣ ስለዚህ ፋይዳው ሁሉን አቀፍ እየሆነ ነው እና ይሄ የበለጠ ተጠናክሮ በሁሉም ጤና ተቋሞች በሁሉም የክልላችን አንድ ሀገርም ተግባራዊ መሆን ያለበት እያሰራር ስርዓት ነው ብያምናለሁ። ሰባት የጤና ተቋማት ሙሉ በሙሉ ከወረቀት ንክኪ ነጻ አገልግሎት መጀመራቸውንና ና አንድ ሺ ሰባት መቶ የጤና ኬላዎች መረጃዎችን በታብሌት እንዲመዘግቡ በማድረግ የተደራጀ መረጃ እንዲያዝ እየተደረገ መሆኑን የነገሩን የክልሉ ጤና ቢሮ ኃላፊ አቶ አብዱልካሪም መንግስቱ ናቸው። አስር የጤና ተቋማት በቅርቡ አገልግሎት እንደሚጀምሩም ተናግረዋል። ለአስር አካባቢ ለሚደርሱ ጠቅላላ ሆስፒታሎችን ጨምሮ በትንሹ አርባ ኮምፒውተር በትልቁ ደግሞ ሰባ ኮምፒውተር ከአርባ እስከ ሰባ የሚደርሱ ኮምፒውተሮች እንደየ አገልግሎ መስጫ ስፋትና ጥበታቸው የሰጠንበት ሁኔታ ነው ያለው። ከክልል ጤና ቢሮ ራሱ ማለት ነው። በዛ ላይ ደግሞ የራሳቸው ከውስጥ ይኖራቸዋል። እነዚህም መሰረት አድርገን መረጃችንን ዲጂታላይዝ የማድረግ ስራዎች የጀመርንበት ሁኔታ ነው ያለው። የአማራ ክልል ጤና ቢሮ ምክትል ኃላፊ አቶ ገስጥላሁን በክልሉ የሚገኙ የጤና ተቋማት የዲጂታል አገልግሎት እንዲጀምሩ የክህሎት ማሳደጊያ ስልጠና ነው የቁሳቁስ ድጋፎችንም እያደረጉ እንደሚገኙ ነው የተናገሩት። ሰው ስኪል እንዲኖረው ወይም ክህሎት እንዲኖረው ስልጠና እንዲያገኝ ማድረግ ነው። ሁለተኛው ደግሞ ያገኘውን ክህሎት ፕራክቲስ እንዲያደርገው ማቴሪያሎችን ማሟላት። ይሄን እኛ በተለይ የፕላን ክፍላችን ከቢሮ የእቅድ ዝግጅት ግምገማና ክትትል ክፍሉ በበላይነት ወስዶ በባለሙያዎች፣ ቴክኒካል ባለሙያዎችም ስላሉ ቴክኒካል ድጋፉን መስጠት፣ ሶፍትዌሮች እንዲኖራቸው ማድረግ የእኛ ስራ ስለሆነ እሱን ወስደን እንሰራለን። ይህንን ነው እያደረግን ያለ ነው። በሁሉም የጤና ተቋሞች የዲጂታል አገልግሎት እውን እንዲሆን ክልሉ በጀት በማፈላለግ ድጋፍ የሚያደርግ መሆኑም ነው የተገለጸው። እንዲሁም ኤሌክትሮኒክ ኤፒቲኤስ ወይም ደግሞ ለኦዲት ምቹ የሆነ የህክምና ምንድነው የመድኃኒት አስተዳደር ስርዓትን በመዘርጋት 16 አካባቢ እንደዚሁ አውቶሜት የሆኑ አሉ ይህንን የበለጠ እንግዲህ በሀሳብም በቅድም በፕሮግራም ሚዘን በጀትም ደግሞ የምናገኘውን ነገር እያያዝ የመጀመሪያ ስራ አድርገን የምንሰራው ነው የሚል ሀሳብ ነው ያለ የዲጂታል አገልግሎት በሁሉም ተቋማት ለማስጀመር የውስጥ ገቢን ማሳደግ የበጀት እጥረትን ለመደገፍ ያስችላል ሁሉም የጤና ተቋማት ይህንን ተግባራዊ ሊያደርጉት ይገባልም ተብሏል በመጨረሻ አጫጭር ጉዳዮች ወደ እናንተ ይደርሳሉ መሰረት መቅጫ አዘጋጅታቸዋለች የኢትዮ ክህሎት አራተኛው ሀገር አቀፍ የክህሎት ውድድር ብሩህ አምሮች በክህሎት የበቁ ዜጎች በሚል መሪ ሀሳብ ከሚያዝያ 27 እስከ ግንቦት 2 ቀን 2017 ዓ ም ይካሄዳል። የስራና ክህሎት ሚኒስትር ሙፈሪያት ካሚል መርሀ ግብሩን በተመለከተ ለመገናኛ ብዙሀን መግለጫ ሰጥተዋል። በመግለጫቸውም ኢትዮ ክህሎት ሀገር አቀፍ የክህሎት ውድድር የስልጠና ጥራትን ለማረጋገጥ በየሁለት ዓመቱ የሚካሄድ መሆኑን ተናግረዋል። መርሀ ግብሩ በሁሉም ክልሎችና ከተማ አስተዳደሮች ተወዳድረው አሸናፊ የሆኑ ወጣቶች የሚሳተፉበት የክህሎትና የቴክኖሎጂ ውድድር መሆኑንም አስታውቋል በ ስድስት በጀት ዓመት 81 ቴክኖሎጂዎች መልማታቸውንና በዘንድሮ በጀት ዓመት ደግሞ 180 ተሳታፊዎች፣ 99 ቴክኖሎጂዎችን በማልማት ሂደት ላይ መሆናቸውን ተናግረዋል። መረጃው የኢትዮጵያ ዜና አገልግሎት ነው። የኢኮኖሚ ደምስር የሆነውን የትራንስፖርትና ሎጂስቲክ ዘርፍ ለማሳደግ በመተባበር መስራት ይገባል ሲሉ የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ ገለጹ። የትራንስፖርትና ሎጂስቲክ ሚኒስቴር የዘጠኝ ወራት አፈጻጸም ሀገር አቀፍ ሴክተር ጉባኤ መድረክ ላይ ዶክተር አለሙ ስሜ ኢትዮጵያ ባስመዘገበችው የኢኮኖሚ እድገት ዘርፉ የአስቻይነት ሚና ቢጫወትም አሁንም ብዙ ስራዎች እንደሚቀሩ ተናግረዋል። ለዚህም ባለድርሻ አካላት በመተባበር በቅርበት መስራት እንዳለባቸው አስገንዝበዋል። የአዳዲስ አውሮፕላን ማረፊያዎች ግንባታና የነባር አውሮፕላን ማረፊያዎች ማስፋፊያ የተሻለ አፈጻጸም ላይ መሆናቸውም ተገልጿል። የኢትዮጵያ አየር መንገድ ከ11 ሚሊዮን በላይ ዓለም አቀፍ መንገደኞችንና 2.9 ሚሊዮን የሀገር ውስጥ መንገደኞችን ማጓጓዙን ጠቁመዋል። መረጃው የትራንስፖርትና ሎጂስቲክ ሚኒስቴር ነው። በኢትዮጵያ የእንስሳት ዘርፉን እሴት ሰንሰለት በማጠናከር የምርት ተወዳዳሪነትን ለማሳደግ ያለመ ምዕራፍ ሁለት ፕሮጀክት ይፋ ሆኗል። የእንስሳት እርባታ ፕሮጀክት ምዕራፍ ሁለት በይፋ ማስጀመሪያ መርሃ ግብርም እየተካሄደ ይገኛል። ፕሮጀክቱን የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ከግብርና ሚኒስቴርና ግብርና ባለስልጣን ጋር በጋራ የሚተገብሩት ሲሆን በቻይና መንግስት የሚደገፍ መሆኑ ተገልጿል። ፕሮጀክቱ የእንስሳት ዘርፉን እሴት ሰንሰለት በማጠናከር የአቅም ግንባታ ስራዎችን በማፋጠን ምርቱን ተወዳዳሪ ማድረግ ላይ ያተኮረ ነው። የፕሮጀክቱ የመጀመሪያ ምዕራፍ እንደ አውሮፓውያን አቆጣጠር ከ2021 ጀምሮ ተግባራዊ መደረጉ ተጠቅሷል። ፕሮጀክቱ በኢትዮጵያና በቻይና መካከል የልምድ ልውውጥ እንዲደረግ እድል የፈጠረ ሲሆን በዚህም ለዘርፉ እድገት ተጨማሪ አቅም የፈጠሩ ልምዶች ተገኝተውበታል። ሁለተኛው ምዕራፍም በዛሬው ዕለት ይፋ የተደረገ ሲሆን የባለድርሻ አካላትን አቅም መገንባት፣ ከእንስሳት በሽታ ነጻ የሆኑ አካባቢዎችን መፍጠር፣ የምርምር መመርመሪያ ላቦራቶሪ አቅምን ማሳደግ እንዲሁም የገበያ ትስስር መፍጠርን ያካተተ እንደሆነ የኢትዮጵያ ዜና አገልግሎት ዘግቧል። ኢትዮጵያ እንዴት ነው ማድረግ ያለባት የሚለውንም ነገር ዝመርተው ደሞ አገር በቀል የሆነ አስተሳሰብ ያስፈልጋል። በጋራ ታሪካችን፣ በጋራ አብሮነታችን ለመቀጠር የሚያግዙ የወል ትርክት የሚያረገውን የኩራት ምንጭ የሚሆነውን በታሪክ መሰረት ላይ ነው አርበኝነትንና አብሮነትን የምትፈጥረው። የምንወስዳቸው ዘዴዎች፣ የመፍትሄ አመላካች ነጥቦች ምንድን ናቸው? አማራ የሚባል ሀገር፣ ኦሮሞ የሚባል ሀገር፣ ትግሬ የሚባል ሀገር ልክ እንደ አውሮፓ ዩኒየን እና እነዚህ ደግሞ በጋራ የተመሰረቱት ዩኒየን አይነት ነገር ሆነ። ለምን በተለያዩ ቡድኖች መካከል የሚነሱ ቅሬታዎች አሉ? እነዛ ግጭቶች ሁልጊዜም አሉ፣ በሁሉም ደረጃዎች ውስጥ አሉ። የአብዛኛው ሕዝብ ግን የኢትዮጵያን ቀጣይነት ይፈልገዋል። መነሻ ችግራቸው ምንድን ነው? ሆድ በማስባስ ተብሎ አዲስ ትርክት የሆድ ማስባሻ እየተፈጠረ በዛ ላይ እየቀጠለው አለ። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የቆየው የዕለቱ ዜናችን የእስካሁኑ ነበር። ስለ አብሮነታችሁ አመሰገንን። ሰናይ ጊዜ ይሆንላችሁ።